ሙዝ በዓለም አቀፍ ደረጃ በብዛት ጥቅም ላይ ከሚውሉ ፍራፍሬዎች ውስጥ አንዱ ነው። በበለጸጉ ንጥረ ነገሮች እና በብዙ የጤና ጠቀሜታዎቹ የሚታወቅ ሲሆን፣ በቪታሚኖች፣ ማዕድናትና አንቲኦክሲዳንት የተሞላ ነው። ሙዝ ለአብዛኛው አመጋገባችን ጥሩ ተጨማሪ ሊሆን ቢችልም አንዳንድ ሰዎች ግን ሙዝን ሲጠቀሙ ጥንቃቄ ማድረግ ይኖርባቸዋል። ስለዚህ በዛሬው ትምህርታችን ሙዝ ለጤናችን ስለሚሰጠን አስር ጥቅሞች እና በመጨረሻም ሙዝን በጥንቃቄ መጠቀም ወይም ሙሉ በሙሉ ማቆም ስላለባቸው ሰዎች በስፋት የምናይ ይሆናል። በጥሞና ካዳመጣችሁኝ ያለምንም ስጋትና የጎንዮሽ ጉዳት ሙዝን ለጤናችሁ በሚስማማ መልኩ እንዴት መጠቀም እንደምትችሉ የሚረዳችሁን ጠቃሚ መረጃዎች ታገኛላችሁ። ሁሌም ለጤናችሁ ቅድሜ የምትሰጡና መልካም ልብ ካላችሁ ደግሞ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲማሩበት እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም ይባላለሁ ክሊኒካል ፋርማሲስት ነኝ ዩቱብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሆኑ በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ የሙዝ አስር ዋና ዋና የጤና ጥቅሞች አንደኛ በፖታስየም የበለጸገ ነው ሙዝ የፖታሲየም፣ ቫይታሚን ሲ፣ ቫይታሚን ቢ6 እና የአመጋገብ ፋይበርን ጨምሮ የበርካታ አስፈላጊ ንጥረ ነገሮች ምንጭ ነው። ቫይታሚን ቢ6 የአንጎልን ጤና ያሳድጋል። ሙዝ በጣም ጥሩ የፖታሲየም ምንጭ ሲሆን በሰውነታችን ውስጥ ያለው የሶዲየም መጠንን በማመጣጠን የደም ግፊትን ለመቆጣጠር የሚረዳ ቁልፍ ማዕድን ነው። በቂ የፖታሲየም አወሳሰድ የልብና የደም ስር ወይም ካርዲዮቫስኩላል ጤናን ይደግፋል፣ እንዲሁም በስትሮክና የልብ በሽታ የመያዝ እድልን ይቀንሳል። አንድ መካከለኛ ሙዝ 400 ሚሊ ግራም ፖታሲየምን ይይዛል። ይህም ለልብ ጤና በቂ መጠን ያደርገዋል። ሁለተኛ የምግብ መፈጨትን ጤናን ያበረታታል። ሙዝ በውስጡ የምግብ ፋይበር በተለይም ፔክቲን ስላለው የምግብ መፈጨት ሂደትን በማቅለል የሆድ ድርቀትን ይከላከላል። መደበኛ ወደ ነበረበት እንዲመለስ እንደ ሆድ መነፋትና ቃር ያሉ የምግብ መፈጨት ችግሮችን ለማስታገስ ይረዳል። እንዲሁም ሙዝ በፕሮቢዮቲክ የበለጸገ ሲሆን አጠቃላይ የአንጀት ጤናን ይጠብቃል። ሶስተኛ ፈጣን ቀጣይነት ያለው ኃይልን ይሰጣል። ሙዝ የተፈጥሮ ስኳር ግሉኮስ፣ ፍሩክቶስ እና ሱክሮስ ፈጣን የኃይል ምንጭ በመሆኑ ለአትሌቶችና ንቁ የአኗኗር ዘይቤ ላላቸው ሰዎች ተስማሚ ያደርገዋል። ጉልበት ለማግኘት ብዙውን ጊዜ የአካል ብቃት እንቅስቃሴ ከመደረጉ በፊት ወይም በኋላ ይበላሉ። እንዲሁም ከፍተኛ የካርቦ የካርቦሃይድሬት ይዘት ያለው ሙዝ ድካምን ለመቋቋም ጥሩ ያደርገዋል። አራተኛ የክብደት መቆጣጠርን ይደግፋል። በሙዝ ውስጥ ያለው የፋይበር ይዘት ረዘም ላለ ጊዜ በሆድ ውስጥ ጥጋብ ስሜት እንዲቆይ ይረዳል። ረሃብንም ይቀንሳል፣ እናም ከመጠን በላይ መብላትን ይከላከላል። ዝቅተኛ የካሎሪና የስብ ይዘት ያላቸው በመሆናቸው ክብደታቸውን ለመቆጣጠር ወይም ለመቀነስ ለሚፈልጉ ሰዎች ጥሩ ምግብ ያደርጋቸዋል። ስለዚህ ሙዝን ከምግብ በፊት መመገብ የጥጋብ ስሜትን በማቆየት አጠቃላይ የካሎሪ መጠንን ይቀንሳል። አምስተኛ የደም ስኳር መጠን ለመቆጣጠር ይረዳል። ሙዝ የተፈጥሮ ስኳርና ፋይበር አለው። በተለይም ያልበሰለ ሙዝ ውስጥ የሚገኘው ስታርች የምግብ መፈጨትን በመቀነስ የደም ስኳር መጠንን ለመቆጣጠር ይረዳል። ይህም በመጠን ከተወሰደ የኢንሱሊን መቋቋም ወይም ታይፕ ቱ የስኳር በሽታ ላለባቸው ሰዎች ጠቃሚ ሊሆን ይችላል። ሙዝ ከፕሮቲን ወይም ከጤና የስብ ምንጭ ከሆኑት እንደ ለውዝ እና እርጎ ጋር በማጣመር የስኳር መጠንን የበለጠ ለመቀነስ ይረዳል። ስድስተኛ ከፍተኛ አንቲኦክሲዳንት። ሙዝ በውስጡ እንደ ዶፓሚን እና ቫይታሚን ሲ ያሉ ኃይለኛ አንቲኦክሲዳንቶች አሉት። ይህም በሰውነት ውስጥ ያሉ ነፃ ራዲካልን በማጥፋት የኦክሳይድ ጭንቀትን ይቀንሳል። እንዲሁም እንደ ካንሰር እና የልብ ህመም ያሉ ስር የሰደዱ በሽታዎች ይቀንሳል። እነዚህ አንቲኦክሲዳንቶች ለቆዳ ጤንነት አስተዋጽኦ ያደርጋሉ፣ የእርጅና ምልክቶችንም ይቀንሳሉ፣ እናም ጤናማ የቆዳ ቀለምን ያበረታታሉ። ሰባተኛ የኩላሊት ጤናን ያበረታታል። እንደ ሙዝ ያሉ በፖታሲየም የበለጸጉ ምግቦች አዘውትሮ መጠቀም ጤናማ ኤሌክትሮላይት ሚዛንን በመጠበቅ ና ኩላሊቶች ከመጠን በላይ ሶዲየምን ለማስወገድ ይረዳሉ። ጥናቶች እንደሚያሳዩት መጠነኛ ሙዝ መብላት ለኩላሊት ጠጠር መጋለጥ እድልን ይቀንሳል። በተጨማሪ በፖታሲየም የበለጸጉ ምግቦች ጎን ለጎን በቂ የሆነ ውሃ መጠጣት የኩላሊት ጤናን ይጨምራል። ስምንተኛ ስሜትን ያሻሽላልና ጭንቀትንም ይቀንሳል። ሙዝ በውስጡ ትሪፍቶፋንን ይይዛል። ይህም አሚኖ አሲድ ሰውነታችን ወደ ሴሪቶኒን ይቀይረዋል። ይህም ጥሩ ስሜት እንዲሰማን ያደርጋል። ይህም ስሜትን ለማሻሻል እና የመንፈስ ጭንቀት ምልክቶችን ለመቀነስ ይረዳል። ሙዝ ሴሪቶኒንና ዶፓሚንን በማዋሃድ ረገድ ሚና የሚጫወተውን ቫይታሚን ቢ ሲክስን ይሰጣል። ይህም የአእምሮ ጤንነትን የበለጠ ያሳድጋል። ዘጠነኛ የአጥንት ጤናን ይደግፋል። ሙዝ በካልሲየም የበለጸገ ላይሆን ይችላል፣ ነገር ግን በሽንት ውስጥ የሚገኘውን የካልሲየም ብክነትን ስለሚቀንስ የአጥንት ጤናን ይደግፋል። በተጨማሪም ፕሪባዮቲክስ የካልሲየም አቀባበልን ያሻሽላል። እንዲሁም ሙዝ ኦስቴኦፖሮሲስን ለመከላከል ወይም በጊዜ ሂደት የአጥንት መዳከምን ለመከላከል ከምግብ ጋር ጥሩ ተጨማሪ ያደርገዋል። አስረኛ የደም ግፊትን ለመቆጣጠር ይረዳል። በሙዝ ውስጥ የሚገኘው ፖታሲየም የደም ግፊትን ሚዛንን ለመጠበቅ የሶዲየም ተጽዕኖን በመቋቋም የደም ግፊትን ለመቀነስ የሚረዳ ተፈጥሯዊ መንገድ ነው። ሙዝ አዘውትሮ መጠቀም የደም ግፊትን መጠን በመጠበቅ ለአጠቃላይ የልብ ጤና አስተዋጽኦ ያደርጋል። ሙዝን በጥንቃቄ መጠቀም ያለባቸው ሰዎች ሙዝ በአጠቃላይ ደህንነቱ የተጠበቀና ለብዙ ሰዎች ጠቃሚ ቢሆንም የተወሰኑ ሰዎች ጥንቃቄ ማድረግ ይኖርባቸዋል። አንደኛ የኩላሊት ህመም ያለባቸው ሰዎች ስር የሰደደ የኩላሊት በሽታ ወይም ሲኬዲ፣ የኩላሊት መርከም ያለባቸው ሰዎች የፖታሲየም አወሳሰድን መገደብ ይኖርባቸዋል። ሙዝ በፖታሲየም የበለጸገ በመሆኑ ከመጠን በላይ መጠቀም ወደ ሃይፐርካሊሚያ ወይም ከፍ ያለ የፖታሲየም መጠን ሊያስከትል ይችላል። ይህም የኩላሊት ስራ ለቀነሰባቸው ሰዎች አደገኛ ሊሆን ይችላል። የኩላሊት ችግር ካለ ሙዝን አዘውትሮ ከመመገቡ በፊት የጤና ባለሙያ ማማከር ያስፈልጋል። ሁለተኛ የስኳር ሕመምተኞች ሙዝ የስኳር በሽታ ላለባቸው ሰዎች ጤናማ የአመጋገብ አካል ሊሆን ቢችልም የአወሳሰድ መጠኑን መቆጣጠር አስፈላጊ ነው። በተለይም የበሰሉ ሙዞች ካልበሰሉ ሙዞች ጋር ሲነጻጸሩ ከፍተኛ የግሊሲሚክ ኢንዴክስ ውጤት አላቸው። ነገር ግን ሙዝን ከፕሮቲን ወይም ከስምንጭ ጋር በማጣመር የስኳር መጠንን ለመቀነስ እንዲሁም የደም ስኳር መጨመርን ለመከላከል ይጠቅማል። ሶስተኛ ለማይግሬን የተጋለጡ፣ ሙዝ ታይራሚን የሚባል ተጋላጭ በሆኑ ሰዎች ላይ ማይግሬን እንዲፈጠር የሚያደርግ በተፈጥሮ የሚገኝ ውህድ በውስጡ አለው። በተደጋጋሚ በማይግሬን የሚሰቃዩ ከሆነ የሙዝ አጠቃቀሙን መከታተል ጠቃሚ ሊሆን ይችላል። በሙዝ አጠቃቀሙ ላይ የራስ ምታት ድግግሞሽ መካከል ግንኙነት እንዳለ ካስተዋሉ አወሳሰዱን መቀነስ ወይም መገደብ ያስፈልጋል። አራተኛ የጨጓራ በሽታ ያለባቸው ሰዎች፣ ሙዝ በአጠቃላይ ለሆድ ቀላል ነው። ነገር ግን በአንዳንድ ሁኔታዎች የጨጓራ ቁስለት ምልክቶችን ሊያባብስ ወይም በፍሩክቶስ ምክንያት እብጠትን ሊያስከትል ይችላል። እንዲሁም በተወሰኑ ሰዎች ላይ በተለይም ከባድ የጨጓራ በሽታ ያለባቸው ላይ ምልክቶችን ሊያባብስ ይችላል። ስለዚህ በትንሽ እየበሉ የሰውነቱን ምላሽ ይከታተሉ። እንዲሁም ለማዋሃድ ቀላል የሆኑትን የበሰለ ሙዝን ይምረጡ። አምስተኛ ከፍተኛ የፖታሲየም አወሳሰድ ያላቸው አትሌቶች ሙዝ ከአካል ብቃት እንቅስቃሴ በኋላ ኤሌክትሮላይቶችን ለመሙላት እጅግ በጣም ጥሩ ቢሆኑም ከሌሎች ፖታሲየም የበለጸጉ ተጨማሪዎች ወይም መጠጦች ጋር አብሮ መጠቀም ከፍተኛ የፖታሲየም መጠንን ሊያስከትል ይችላል። ስለዚህ የሙዝ መጠንን ከሌሎች ምግቦች ጋር በማመጣጠን የፖታሲየም መጨመርን መቆጣጠር ይገባል። ስድስተኛ ክብደት ለመቀነስ የሚሞክሩ ሰዎች፣ ሙዝ በንጥረ ነገሮች የበለጸገ ቢሆንም የተፈጥሮ ስኳር በውስጡን ይዟል። እናም እንደ ቤሪ ካሉ ሌሎች ፍራፍሬዎች ጋር ሲወዳደር በካሎሪ ሊበልጥ ይችላል። ከመጠን በላይ መብላት ለካሎሪ መጨመር አስተዋጽኦ ያደርጋል። ስለዚህ ክብደቶን ለመቀነስ እየሞከሩ ከሆነ የአመጋገብ ስርዓቱ ውስጥ ሙዝን በመጠኑ ይጠቀሙ ሰባተኛ ከስድስት ወር በታች ለሆኑ ህጻናት ሙዝ ከስድስት ወር እድሜ በታች ለሆኑ ህጻናት አመጋገብ ውስጥ መግባት የለበትም ምክንያቱም የምግብ መፍጫ ስርዓታቸው ጠንካራ ምግቦችን ለመያዝ ሙሉ በሙሉ ስለማይዳብር ሙዝ ወደ ህፃናት አመጋገብ ውስጥ ከማካተቱ በፊት የህፃናት ሐኪምን ያማክሩ። ሙዝ ለልብ ጤንነትና የምግብ መፈጨት ስሜትን ከመደገፍ አንስቶ ስሜትንና የኃይል ደረጃን ከማሻሻል ጀምሮ የተለያዩ የጤና ጥቅሞችን ይሰጣል። ነገር ግን አንዳንድ ሰዎች ጥንቃቄ ማድረግ ይኖርባቸዋል በተለይም እንደ ኩላሊት በሽታ፣ የስኳር በሽታ ወይም የምግብ አለርጂ ያሉ ልዩ የጤና እክሎች ያለባቸው ሰዎች። በተመጣጣኝ መጠን ከሆነ ግን ሙዝ ከማንኛውም ሰው የዕለት ተዕለት እንቅስቃሴ ውስጥ ገንቢና ጣፋጭ ተጨማሪ ሊሆን ይችላል። እንደ ሁል ጊዜው ማንኛውም መሰረታዊ የጤና ሁኔታዎች ወይም ስጋቶች ካሉት ከጤና ባለሙያ ጋር መማከር ጥሩ ነው።